ሰላም አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ሰላም አሌይኩም ወራህመቱላሂ ወበረካቱ እንደተለመደው የመንገድ ላይ ጥያቄና መልሳችን አሁንም እንደቀጠለ ነው።

በቦሌ ሚካኤል በጃፈር መስጂድ የጀመርነው የጥያቄና መልሳችን ዛሬም እንሻላ ቀጥለዋል። ከተለያዩ ወንድሞች ጋር እየጠየቅን ከነሱ ጋር ቆይታ እናደርጋለን። በጣም ደስ የሚል ማህበረሰብ፣ የተለያየ ማህበረሰብ በተለያየ ቋንቋ አንድነታቸውን ጠብቀው ረመዳንን በማክበር ላይ ይገኛሉ። ከነሱ ጋር አሁንም ቆይታ እናደርጋለን። ሳትርቁ ከኛ ጋር ጠብቀው

በፊት ምጾሙ። ጅቡቲ ጅቡቲ፣ አይዋ። ጅቡቲ እንዴት ነው ረመዳን? ጅቡቲ ረመዳን፣ ማሻአላህ፣ አልሐምዱሊላህ። ጅቡቲ ቆንጆ ነው። ይሞቃል። አዎ፣ ይሞቃል፣ ግን አልሐምዱሊላህ። ሰው ማሻአላህ። ይከብዳል። አዎ፣ ይከብዳል፣ ግን ግዴታ ስለሆነ መቻል አለብን። በእድኒላህ፣ ማሻአላህ። እንዴት ነው አሁን እዛ ሶማሌ አካባቢዎች ለምታውቃቸው ረመዳንን በምን አይነት መልኩ እንዲጾሙ መልእክት ታስተላልፋለህ? አዎ፣ ብዙ ጊዜ እዚህ ቦሌ ሚካኤል ብዙ ጓደኛ አለኝ፣ ዘመዶቹም አሉኝ። አልሐምዱሊላህ እኔ

በቡክሌ እንትን በቃ ረመዳን በተሻሉት ሁኔታ እንዲቀበሉ። ከረመዳን በፊት የሚዘጋጅ ነገር አለ። ሰውም መጀመሪያ ጠሃራ ከልቡ ከሰው ጋር ከጣለ አፉ ማረግ ብዙ ነገር አለ፣ ከቅርሚያ ረመዳን እንዲዘጋጅ። ከዛ በኋላ ረመዳን ከገባው በኋላ ደግሞ በተቻለ መልኩ እንትን መሳተፍ። ረመዳን ኸይሮት አለ፣ ተራዊሕ አለ፣ ሁሉ ነገር አለ። ስላቱ ሌላ ተህጁድ አለ።

እዚህ ጃፈር መስጊድ ረመዳን ምን ይመስላል? ረመዳን በጣም ጥሩ ነው። ረመዳን አቀባበሉ ዝግጅቱ በጣም ጥሩ ነው። ማሻላ እንዴት ነው የምታሳልፉት ረመዳንን? ረመዳንን የምናሳልፈው ጾም ዝግጅት እንዴት አድርገን እንደሚዘጋጀው በምግብ ብቻ ሳይሆን ሆን

ይህኛው እንግዳ ስለሆነ አቀባበል የምናደርገው ከሁሉም ነገር በመራቅ ከኢባዳችን ድሮ ከምናደርገው ይበልጥ ደግሞ ኢባዳ ቁርአን እየቀራን ኢባዳ እያደረግን ከሀሜት ከዝሙን ሁሉም ነገር እየራየግን አቀባበል እናደረጋለን። ብዙዎቹም በምግብ አቀባበል እናረገ።

አብዛኛው ሰው በምግብ ነው የሚዘጋጀው። ምግብ አናረግም። በምግብ ሆዳም ሆነ ሆዳም ነታችን ያሳየው እኛ በተቋዋ ዋጅባችን ስለሆነ የነገ ማረፋችን ስለሆነ በምግብ አይደለም። ባገኘ ነው ምግብ እንጾማለን። ባለኑን እንዘጋጃለን። ባዘጋጀንም ደግሞ

ከሁሉም ነገር ርቅን ከሐሜት ከሁሉም ነገር በዝም በሙዚቃ ሳይሆን በዘፈን ሳይሆን በቁርአን እናሳልፋለን። ቁርአን ወር ስለሆነ አዎ፣ ቁርአን ወር ስለሆነ ቁርአን የወረደበት ወር ስለሆነ በዚህ ነው የምናሳልፈው። እኔ ጀምሮ አካባቢ ላይ የምናደርገው ረመዳን። እዚህ ነው የምትጾሙት እዚሁ ጃፈር መስጅድ ወይስ ከዚህ በፊት ሌላ ቦታ ጾማችኋል? ሐረር ስለሆነ ሐረር እዛው ነው የሚጾሙ። አሁን ደግሞ ከአመት በላይ ደግሞ እዚሁ ነው የሚጾሙ።

እንዴት ነው? ሐረር እያላችሁ ረመዳን ረመዳን ሐራ ነው። በጣም ደመቅ ያለ ነው። አዲስ አበባ ይበልጣል። በጣም ሁሉም ነገር ወሩም ብሎ የማይሰሩት ጭራሽ በቃ ነው።

በዚህ ወር ደግሞ መንግስት ስራት የሆኑትም በዚህ ወር ብቻ እረፍታቸውን የሚወስዱት አሉ። የአመት እረፍት ወስዶ ረመዳንን ጾሞ ከጨረሱ በኋላ የሚገቡትም አለው። በዚህ ነው የምናሳልፈው በሀገራችን። እንደው አሁን በመጨረሻም አሁን ያሉ ወጣቶች እንዲሁም ሌሎች ሙስሊሞች ሮመዳንን በምን አይነት መልክ እንዲያሳልፉ ትመክራላችሁ? አራር ላሉትም እዚህ ላሉ ወጣቶችም በምን አይነት ማሳለፍ አለባቸው ብዬ ነው የሚመክረው

በመንዙማ ሳይሆን ረመዳንን ወጣቶች አማና ምለው ከሁሉም ነገር በመራቅ በሙዚቃ አልባሌ እንትን መንዙማ ይሄ ዲንን የሚያባላሽ በተለይ ዚን የሚያበላሽ ሰው ያለው ሙዚቃ፣ ሙዚቃ መሳሪያ ያለበት ይህም በተለይ እነዚህን ከነዚህ ይርቁ በዚ ይጾሙም

በድቤ አጾም ረመዳን ሁሉም ነገር ከሁሉም ነገር የራቀ አልእምፃክ መጾመ ከሁሉም ነገር መታሰር ነው። ከሁሉም ነገር መቆጠብ ነው። ኩልቱ ፊት ከሚናደረገው ከሚንቅመው ከሚሉ ሁሉ ራሳችን መቆጠብ ስለሆነ ያንን ከሙዚቃ ርቆ ከአልባሌዝ ጓደኛ ቦታ ሳንውል ከዛ ተጠብቀን ረመዳናችን ተቀባይ እንዲሆን

በጣም ደስ የሚል ነበር። ከተለያዩ ብሔሮች በተለያዩ ቋንቋ እንኳን አደረሳችሁ መልእክትም እንዲሁም ጥያቄና መልስም የተደረየ ጥሩ ቆይታ ነበር ያደረግነው። በሌሎች ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።